ሰላም አለይኩም ወረሐመቱላሂ ወበረካቱ፣ እንደምናችሁ ተመልካቾቼ? እንኳን አደረሳችሁ ለይደለ አድሃ ያረፋ በዓል። እኔ ደህና ነኝ፣ አልሐምዱሊላህ። አሁን ስጋ ልንጠብስ ነው። ይኸው ስጋ ለኝ፣ ነጭ ሽንኩርት፣ ቃሪያ፣ ሚጥሚጣ፣ ቀይ ሽንኩርት፣ ቂቤ፣ ዘይት፣ ጨው፣ ኮረሪማ፣ ከሙን፣ የስጋ መጥበሻ የለኝም ምርጥቡ የደረቀ ነው። ይውስ ይሄ ሁሉ አለኝ። እንስራ አንድ ላይ ስጋው ልንከትፍ ነው። እነዚህን አጥንቶች እንደዚህ አውጥቻቸዋለሁ። ይው ስጋው ብስሚላ። እነዚህን ነጣ ነጣ ያሉ ስናወጣቸዋለሁ ይሄ በእንደዚህ መልኩ ከታትፋለው። ትንሽ ተለቅ አድርጌ ይህ ነጭ ስጋ እናሳያችሁ ብዬ ነው። ትንሽ ለ ለጣዕሙ ስጋውን ከመጨመሪ በፊት እጨምረዋለሁ መጥበሻው ላይ ይው ከዚህ እንገናኛለን። ይሄው ልንጠብስ ነው። ዘይት ትንሽ ዘይት፣ ብዙም አይደል። መጥበሻው ትንሽ ይጋል። ከዛ ብስሚላ እነዚህን እንጨምራለን። ይው እንደዚህ ትንሽ ተጠብሷል። ከዛ ደግሞ አጥንቱን ጨምራለሁን። ያው እንደዚህ እየተጠበሰ ነው። ከዛ ብስሚላ ስጋውን እንጨምራለን። ይህ እንዲህ እየበሰለ ነው። ቶሎ ቶሎ እንደዚህ ማማሰል አለብን። ሽንኩርት ስትጨምር ነጭ ሽንኩርት

አንድ ማንኪያ ቅቤ የሰራ ነው። ለጋ ጥብስ ነው። ምንም የጨመርኩት ነገር የለኝም። ውሃ የሚባል አልጨመርኩም። በራሱ ነው። ይሄው ጥብሳችንን ይበቀዋል። በእንደዚህ መልኩ ጨርሻለሁ። ገበታ ላይ እንገናኝ። ይሄው ጥብሳችን እንደዚህ ደርሷል። ትንሽ ሚጥሚጣ እንደዚህ እንጨምራለን። ይኸው እናንተም ሰርታችሁ ሞክሩት። ምንም ነገር ሳልጨምር ለጋጥም ስኔ የሰራሁት እንሻላ ላይክ፣ ሰብስክራይብ፣ ሼር አርጉልኝ። እንሻላ በሌላ ቪዲዮስ የምንገናኝ እንሻላ መሰላ